ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢትዮጵያ የስፖርት ጉዳዮቻችን እናልፋለን። ሲንቄ ባንክ አጋራችን ነው እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። ሲቢ የኢትዮጵያ ፕሪምየር ሊግ የዘጠነኛ ሳምንት ጨዋታዎች ዛሬ ሲጀመሩ አዲስ አበባና ሐዋሳ ላይ ደረጉት ሁለቱም ጨዋታዎች በተመሳሳይ የአቻ ውጤት ተጠናቀዋል። በሐዋሳ ዩኒቨርሲቲ ስታዲየም በደረገው ጨዋታ ኢትዮጵያ መድንና ኢትዮ ኤሌክትሪክ አንዳቻ በሆነ ጤት ተለያይተዋል። ረመዳን ዩሱፍ አስቀድሞ 12ኛው ደቂቃ ላይ በፍጹም ቅጣት ምት ኢትዮጵያ መድንን መሪ ቢያደርግም አብነት ተስፋዬ 80ኛው ደቂቃ ላይ አስቆጠራት ጎል ኢትዮ ኤሌክትሪክን አቻ አድርጋለች። ወደ ሁለተኛ ደረጃ ከፍ የሚልበትን ዕድል ያልተጠቀመው ኢትዮ ኤሌክትሪክ በ16 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ በሶስት ተከታታይ ጨዋታዎች ማሸነፍ ያልቻለው ሻምፒዮና ኢትዮጵያ መድን በ9 ነጥብ 14ኛ ነው። በአዲስ አበባ ስታዲየም በደረገው የዛሬው ሌላኛው ጨዋታ ወላይታ ዲቻና ምድረገነት ሽረ በተመሳሳይ አንድ ላንድ በሆናቸው ውጤት ተለያይተዋል። ሽመከት ጉግሳ በቀድሞ ቡድኑ ላይ አስቆጥሮ ሽረን ቀዳሚ ቢያደርግም ውላይታ ዲቻን አቻ ያደረገችዋን ግብ አዛሪያስ አቤል 88ኛው ደቂቃ ላይ አስቆጥሯል። ከውጤቱ በኋላ ውላይታ ዲቻ በ7 ነጥብ 17ኛ ደረጃ ላይ እንዲሁም ምድረገነት ሽረ በ13 ነጥብ 7ኛ ደረጃ ላይ ተቀምጠዋል። ነገ የኢትዮጵያ ንግድ ባንክ ከወልዋሎ አዲግራት ዩኒቨርሲቲ፣ አዳማ ከተማ ከቅዱስ ጊዮርጊስ፣ ድሬዳዋ ከተማ ከሲዳማ ቡናና ሸገር ከተማ ከባህር ዳር ከተማ ጋር ይጫወታሉ። በኢትዮጵያ ሴቶች ፕሪሚየር ሊግ ጸነኛ ሳምንት ዛሬ ሁለት ጨዋታዎች በአዲስ አበባው የአበበ ቢቂላ ስታዲየም ቀጥለው ተከናውኗል። አስቀድሞ ሰባት ሰዓት ላይ በተደረገው ጨዋታ ሻምፒዮኑ ኢትዮጵያ ንግድ ባንክ አዲስ አበባ ከተማን አራት ለዜሮ በሆነ ሰፊ ውጤት አሸንፏል። ረዳይት አስረሳኝ ሁለት ግቦችን ሳስቆጥር ጸገነት ግርማና ምርቃት ፈለቀ ተጨማሪ ግቦቹን ለኢትዮጵያ ንግድ ባንክ ያስቆጠሩ ተጫዋቾች ናቸው። በሌላኛው የዛሬ ጨዋታ ቦሌ ክፍለ ከተማ ድሬዷ ከተማን አንድ ለዜሮ ሲያሸንፍ፣ ዳሳሽ ሰዋገኝ ብቸኛዋን ግብ ያስቆጠረችው ተጫዋች ሆናለች። ሀገራችንን ወክሎ በፓን አፍሪካ የተማሪዎች እግር ኳስ ውድድር ላይ ለሚሳተፈው ልኡክ ዛሬ የሽኝት መርሃ ግብር ተካሂዷል። የምስራቅና መካከለኛው አፍሪካ ሀገራት የፓን አፍሪካ የተማሪዎች እግር ኳስ ውድድር ከነገ ጀምሮ ለአራት ቀናት በዩጋንዳ ካምፓላ ከተማ ይካሄዳል። መክዩ መህመድ በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስቴር ዴታ በሽኝት መርሃ ግብሩ ላይ በመገኘት ልኡካን ቡድኑን በማበረታታት የስራ አቅጣጫም ሰጥተዋል። ሀገርን ወክሎ በዓለም አቀፍና አህጉር አቀፍ ደረጃ መሳተፍ በታሪክ ትልቅ ስኬት እንደሆነ ያስገነዘቡት ሚኒስትር ዴታው ከትምህርት ቤት አልፎ ሀገርን በአፍሪካ መድረክ መወከል በቀላሉ ሊታይ አይገባም ብለዋል። በፓን አፍሪካ የተማሪዎች እግር ኳስ ውድድር የተሳተፈው የልኡክ ቡድን ከውድድር ባሻገር ሀገራዊ ባህልን በጠበቀ መንገድ መታደም እንዳለበት ተገልጿል። በፓን አፍሪካ የተማሪዎች እግር ኳስ ውድድር 54 የስፖርት ልኡካን ወደ ካምፓላ አቅንቷል። መረጃው የባህልና ስፖርት ሚኒስቴር ነው። በዓለም አትሌቲክስ የፕላቲኒየም ደረጃ የሰጠው የቫሌንሽያ ማራቶን የፊታችን እሁድ ይደረጋል። የቫሌንሽያ ማራቶን የክብር ወሰን ባለቤቶቹ ሲሳይ ለማና አማኔ በሪሶ ከወዲሁ የአሸናፊነት ቅድሚያ ግምቱን አግኝተዋል። በኬንያ ኤልዶሬት በሚካሄደው የዓለም አቋራጭ ኮንቲኔንታል ትሩድር ኢትዮጵያውያኑም ለአሸናፊነት ጠብቀዋል። አዲስ ሸዋስ በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው የቫሌንሻ ማራቶን እሁድ ይካሄዳል። በስፔኗ የወደብ ከተማ በሚካሄደው በዚህ ውድድር የክብረ ወሰን ባለቤቶቹ ሲሳይ ለማና አማኔ በሪሶን ጨምሮ በማራቶን ምርጥ ሰዓት ያላቸው አትሌቶች ለአሸናፊነት ይሮጣሉ። ኢትዮጵያውያንና ኬንያውያን አትሌቶች ለአሸናፊነት በሚጠበቁበት የሴቶች ብድብ የቦታውን ክብረ ወሰን ከሶስት ዓመት በፊት የሰበረችው አትሌት አማኔ በሪሶ ለአሸናፊነት ቅድመ ግምት ተሰጥቷታል። የቡዳፔስት ዓለም አትሌቲክስ ሻምፒዮና የወርቅ ሜዳሊያ ባለቤቷ አማኔ በሪሶ በ2022 የቫሌንሻ ማራቶን ስታሸንፍ የገባችበት 2 ሰዓት ከ14 ከ58 የቦታው ክብረ ወሰን ሆኖ ተመዝግቧል። በወቅቱ የገባችበት ሰዓትም የዓለማችን ስድስተኛው የማራቶን ፈጣን ሰዓት ነው። የዓለማችንን ፈጣን ሰዓት እስከ አስር ከያዙት ስድስት ኢትዮጵያውያን አትሌቶች መካከል አንዷ የሆነችው አማኔ በሪሶ በራሷ የተያያዘውን ክብረ ወሰን ለማሻሻል እንደምትሮጥ ይጠበቃል። የ34 ዓመቱ አትሌት በሜጀር ማራቶኖች ባደረገቻቸው ውድድሮችም በ ቦስተን ሁለተኛ ሁና ስታጠናቀቅ በ 2024 ደግሞ በቶኪዮ ማራቶን ሶስተኛ ሁና የፈጸመችበት የሚጠቀስላት ውጤቷ ነው ከማኔ በሬሶ በተጨማሪ የሴኦልና ና ሼንጂን ማራቶን አሸናፊዋ ፍቅር ተወረታ ትጠበቃለች ከኢትዮጵያኑ በተጨማሪ የኒውዮርክ ቦስተንና ለንደን ማራቶን አሸናፊዋ ፔርስ ጄፕ ቸርችል እና ጄፕ ኮስጌ ከኬንያ ለአሸናፊነት የተጠበቁ አትሌቶች ናቸው በወንዶች ዘርፍም በ45ኛው ውድድር ከ2 ከዜሮ ሰባት በታች የሆነ የማራቶንን ፈጣን ሰዓት ያላቸው ያላቸው 20 ስመጥር አትሌቶች ይካፈላሉ። አትሌት ሲሳይ ልማ በውድድሩ የአሸናፊነት ቅድመ ግምቱን አግኝቷል። በ2023 የቫሌንሽያ ማራቶንን በአንደኝነት ሲያጠናቅቅ የገባበት 2 ሰዓት ከ01 ከ48 የቦታው ክብረ ወሰን ሆኖ ይገኛል። የቦስተንና ለንደን ማራቶን አሸናፊው ሲሳይ በጉዳት ምክንያት በርካታ ውድድሮች ላይ ባለፉት ወራት መካፈል አልቻለም። በፕላቲኒየም እና የሜጀር ደረጃ ባላቸው ውድድሮች ያሸነፈው የ34 ዓመቱ አትሌት ከኬንያውያኑ ኬልቪን ኬፕተም እና ክብቾጌ እንዲሁም ቀነኒሳ በቀለ በመቀጠል የአራተኛው የማራቶን ፈጣን ሰዓት ባለቤትም ነው። አትሌቱ በበርሊን ቶኪዮና ቺካጎ ማራቶኖችም ደረጃ ውስጥ ገብቶ ውድድሩን አጠናቋል። ከሁለት ከዜሮ አምስት በታች ካላቸው አስር አትሌቶች መካከልም የአሸናፊነት ቅድመ ግምቱን ያገኘው አትሌቱ ከኢትዮጵያውያኑ ተስፋይ ድሪባና ኃይለ ማርያም አማረ እንዲሁም ከጀርመናውያኑ ሳሙኤል ፌቴዊና አማናል ጴጥሮስና ከኬንያውያኑ አትሌቶች ጋር ብርቱ ተጋድሎ ያደርጋል። ኢትዮጵያውያን እንስታ አትሌቶች የቫሌንሲያ ማራቶንን 12 ጊዜ አሸንፏል። ወንዶች አራት ጊዜ በበላይነት አጠናቀዋል። ከቫሌንሽያ ማራቶን በተጨማሪ በዓለም አትሌቲክስ የወርቅ ደረጃ ያለው የዓለም ሀገር አቋራጭ የኮንቲኔንታል ቱር ውድድርም ቅዳሜ ይደረጋል። የ2026ቱ የዓለም እግር ኳስ ዋንጫ የእጣ ማውጣት ስነ ስርዓት ዛሬ በአሜሪካን ይከናውናል። በመድረኩም የአሜሪካው ፕሬዚዳንት ዶናልድ ትራምፕን ጨምሮ የሶስቱ ማዘጋጅ ሀገራት መሪዎች ይታደማሉ። የእጣ ማውጣት ስነ ስርዓቱን የቀድሞው የማንቸስተር ዩናይትዱ ተጫዋች ሪዮ ፈርዲናንድ እና የቴሌቪዥን አቅራቢዋ ሳማንታ ጆንሰን ይመሩታል። ዮሴፍ ሹምዬ ከነጩ ቤተ መንግስት በቅርብ ርቀት የሚገኘው አንጋፋው የጆን ኤፍ ኬኔዲ የኪነ ጥበባት ማዕከል የታላቁ መድረክ የጣማውጣት ስነ ስርዓት ለመከወን ተዘጋጅቷል። በ2026ቱ የዓለም ዋንጫ ለታላቁ የእግር ኳስ ሽልማት የሚፋለሙት 48 ሀገራትም ዛሬ የምድብ ተጋጣሚዎቻቸውን ያውቃሉ። የሶስቱም ሀገራት መሪዎች የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ የካነዳው ጠቅላይ ሚኒስትር ማርክ ካርኒ እንዲሁም የሜክሲኮ ፕሬዚዳንት ክላውዲያ ሼምቦም በመድረኩ ይገኛሉ። ዕጣ ማውጣቱንም የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች ሪዮ ፈርዲናንድ ከቴሌቪዥን አቅራቢዋ ሳማንታ ጆንሰን እና የቅርጫት ኳስ ኮከቡ ሻኮኔል ጋር በመሆን ያከናውኑታል። መድረኩን ደግሞ እውቋ ሞዴል ሃይዲ ክሉም፣ ዝነኛው ኮሜዲያን ኬቨን ሃርት እና ዳኒ ራሜሬዝ ያጋፍሩታል። አጠቃላይ ፕሮግራሙ አንድ ሰዓት ከ30 ገደማ እንደሚቆይ ሲጠበቅ ከዕጣ ማውጣት ስነ ስርዓቱ አስቀድሞም ዝነኛው የኦፔራ ሙዚቃ ተጫዋች ጣሊያናዊው አንድሪያ ቦቼሊ እንግሊዛዊ ሮቢ ዊሊያምስ እና አሜሪካዊ ሪቷ ኒኮል ሼዚንገር መድረኩን በጥበብ ስራዎቻቸው ያደምቃሉ። የውድድሩ አሸናፊ ከፍ የሚያደርገው ዓለም ዋንጫም ወደ አሜሪካ ያቀና ሲሆን የሀገሪቱን ታላላቅ ከተሞችም እንደሚዞር ታውቋል። በዓለም ዋንጫው የጣማውጣት ስነ ስርዓት ላይም ፊፋ ለመጀመሪያ ጊዜ የሰላም ሽልማትን ይሰጣል። ይህንን ሽልማትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሊወስዱት እንደሚችሉ ከፍተኛ ግምትን አግኝቷል። ዶናልድ ትራምፕና የፊፋው መሪ ዣን ኢንፋንቲኖም ያላቸው የጠበቀ ወዳጅነት ፊፋ ይህንን ሽልማት ያዘጋጀው ለኖቤል የሰላም ሽልማት ተጠብቀው ሳይሸለሙ የቀሩት ዶናልድ ትራምፕን ለማስደሰት ነው ማስ ብሏል። ኢንፋንቲኖ ፕሬዝዳንት ትራምፕን በዓለም ሰላም እንዲሰፍን ብዙ የሰሩ ሲሏቸው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢንፋንቲኖን አስደናቂ ሰው በማለት እርስ በርስ ሲሞጋገሱም ነበር። የዕጣ ማውጣት ስነ ስርዓቱም ላይ 48ቱ ሀገራት እያንዳንዳቸው አራት ሀገራትን በሚይዙ 12 ምድቦች ይከፈላሉ። በውድሩ ታሪክ ለመጀመሪያ ጊዜም በፊፋ የሀገራት የደረጃ ሰንጠረዥ የተሻሉት ሀገራት በመጀመሪያዎቹ የእርስ በርስ ጨዋታዎች ላይ እንዳይገናኙ ይደረጋል። በዚህም ስፔን፣ አርጀንቲና፣ ፈረንሳይና እንግሊዝ እስከ ግማሽ ፍጻሜው ድረስ እርስ በርሳቸው አይጫወቱም የጣመውጣቱ እጅጉ ስብስብ ከመሆኑ የተነሳ በኮምፒውተር የሚታገዝ መሆኑና ሀገራትም ተጋጣሚዎቻቸውን የሚጫወቱበትን ሜዳና ሰዓት ለማወቅ የምሽቱን ፕሮግራም መጠበቅ እንደሚኖርባቸው ተገልጿል የ2026 የዓለም ዋንጫም የመክፈቻው ጨዋታ በሜክሲኮ አዜቲካ ስቴዲየም የመዝጊያ መርሃ ግብሩ ደግሞ በአሜሪካው ሜት ላይፍ ስቴዲየም የሚከናወንም ይሆናል